በቆፈሩት ጉድጋር መግባት ይሉታል። ይሄንን ነው። ሰላም ሰኢድን አሲዛለው ብላ ያመጣችው ፖሊሶች እንግዲህ መልሰው እሷን ሊያስገቧት ነበር። በመጨረሻም አለቅ አቀሰችና ሰኢድን ተለማምጣ ይቅርታ ጠይቃ ምህረት እንዲያደርጉላት አደረገ ማለት ነው። ኒ በጣም ነው ያሳቀችኝ። በመጨረሻ ስለተለቀቅስ ማለት ነው አንተ አስገባሃለ። ሴት ልጅ የሚከበርበት ሀገር እኮ ነው፣ ደጋግማው እኮ ነው ሴት ልጅ የሚከበርበት ሀገር ነው ብላ ስለተካበት። በመጨረሻው እንግዲህ ሳይደን ተተወሰል ያስገባ ሰራ። አቤት መዋረድ ይሉታል። ሴቶች እኮ ከመላስ ውጪ ሌላ ብዙ ነገር ብዙ ጊዜ ማለት ነው ሴቶች እንግዲህ ሴት አዘዘው ሞት አይፈራም ይባል ይላል ብዙ ጊዜ ሴቶች እውነት አሳሳች ናቸው፣ ችኩል ናቸው ምናምን ነገር ማለት ነው። እና እንግዲህ ሰኢድን ፖሊሶችን አምጥታ ይዘው ነበር። በመጨረሻም ፖሊሶቹ መልሰው እሷን ሊወስዷት ነበር ማለት ነው። ሰኢድ አዝኖላት ባይተዋት፣ እንግዲህ እሷን ይዘዋት ሊሄዱ ነበር ማለት ነው። እንግዲህ ያለውን ፋይል የሀዩን የሰርጉን እኔ የምለው እንዴት አድርጋ ነው ሳይወስደችበት ማለት ነው? ለማንኛውም ኢትዮጵያ ስትሄድ እሰጥሃለው ብላ እንግዲህ ለምና ተለማምጣ ከፖሊሶቹ አመለጠች ማለት ነው። ያው እንግዲህ እንዴት እንዴት አድርጎ ግን ፓስፖርቱ እንደወሰደባት አይታችኋል። አቤት አቤት አቤት ሰኢድ ልማለ ጮሌ ነገር ነው ማለት ነው። ለማንኛውም እኔና ሱመያ እንዳንታረቅ ትፈልጋለች፣ ለዛ ነው ማሳወቅ የማትፈልገው ለዛ ነው ብሏል ማለት ነው። እኔና ሱመያን አጣልታ እኔ ልታገባኝ ይሆናል ብለዋል ማለት ነው። እንግዲህ ያው ወንዶች ራሳቸው መቆለል ሲፈልጉ ሁሉም ሴት ትመኘኛለች ነው ሚሉት። ሁሉም ሴት ትመኘኛለች። አቤት ቁሌት ማለት ነው ጉራ ለማንኛውም በዚህ ሰዓት በዚህ ጊዜ እንኳን ያው እንግዲህ ወንዶች ተቆለሉ ራሳቸውን ያኮፈሱ ቢባል አይገርሙም ማለት ነው። ምክንያቱም ያው እንግዲህ በየሶሻል ሚዲያ ዘውጁና ከመጣ በኋላ ወንዶች በጣም በጣም ራሳቸውን እየቆለሉ ይገኛሉ። ለዚህም ፍትህ እንጠይቃለን ማለት ነው። ለማንኛውም ውድ ቤተሰቦች አንዳንዴ ክፉ ነገር ስናስብ ተንኮል ስናስብ፣ ያው ይመለስብኛል ወይ ይሄ ነገር ብለን ልናስብ ይገባል ማለት ነው። አንዳንዴ ነገራቶች በተገላቢጦሽ እኛ ላይ ይደርሳሉ ማለት ነው። ልክ እንደ ዛሬ እንደ ሰላም ማለት ነው። እውነቴን ነው የምላችሁ በጣም ነው ያሳቀችኝ። በመጀመሪያ እንዴት እንዴት ግፍትር ግፍትር እንዳረገችው አይታችኋል ማለት ነው። እንደዛ ግፍትር ግፍትር አድርጋ ሴት ልጅ የሚከበርበት ሀገር እኮ ነው። እንዴት ነው እኔን እንደዚህ የምትለኝ ፓስፖርት የምትወስድብኝ አስገባሃለሁ ብላ ስታበቃ ይመስለኛል። በመጨረሻም ፖሊሶቹ የሰይድ ጓደኛ ሆነው ተገኙ መሰለኝ። በአንዴ ተመልሰው እንግዲህ እሷን በሷ ቦታ ሊያስገቧት ነበር። ነገር ግን ያው ሰይድ አዝኖላት ሴት ልጅ ስለሆነች የሰው ሀገር ነው ብዬ ነው ብሎ ያው አዝኖላት የሀገር ሰው መቼም ቢሆን ክፉ ምንም ክፉ ቢሆን የሀገር ሰው የሀገር ሰው ናውና አዝኖላት እንግዲህ እንድትመለስ አድርጓ አለቃቅሳ ፓስፖርቷን ይዛ እያለቃቀስ እግሬ አውጪ እግሬ አውጪ ቶ መጀመሪያ አቅሟን ችለ አቅሟን አውቃ አርፋ ብትቀመጥ ባትቀባጥር ምን አለበት። ለማንኛውም እንግዲህ ሰይድና ሰይድ ሰይድና ሱመያ እንደሚታረቁ ተስፋ አደርጋለሁ ማለት ነው።